እኔ አምል ቪዲዮ እንደኔ ደግሞ እንደሸንቀጥ ማለት ይጠበቅባችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራቸው ረምዳ ለማ ፔጅ ተከታታዮች ዛሬ ደግሞ የምናየው አባያ ነው ማለት ነው። እንግዲህ ብዙ ጊዜ አዳዲስ አባያዎች ከመጡ አታውቂም ብላችሁኝ ነበር እንደምታዩት የሚያማምሩ አባያዎች ገብተዋል ወገባቸው ላይ ማሰሪያ አላቸው ከፈለጋችሁ አለማሰር ትችላላችሁ እኔ ኖርማል ሳላስርም ለብሳቸዋለሁ ሲለበሱ ስለሚያምሩ እንደምታዩአቸው ናቸው ስፋታቸው ዋው በጣም ነው የሚያምረው ብዙ አይነት ከለር አላቸው። ከለር በብዙ አላቸው አሳያችኋለሁ። ከለራቸውን እስታይላቸውንም አሳያችኋለሁ። በጣም በተመጣጣኝ ዋጋ ናቸው። ቆንጆ ቆንጆ አባያዎች አሉ። እስከ መጨረሻው ድረስ ላይክ፣ ሼር እያደረጋችሁ ለአረፋ የሚያማምሩ ለቤተሰብ፣ ለጓደኛ፣ ለራሳችሁ መግዛት የምትፈልጉ ከሆነ ስልክ አስቀምጥላችኋለሁ። ትገዛላችሁ። መተናል መተናል። ኤብሪባዲ አሁን ይሄ ማሰሪያው ሲታሰር እንደኔ ሸንቅጥ ያለ ወገብ ያለው ሰው ወገባችሁ ላይ እንደዚህ ማሰር ትችላላችሁ። ከለሩ በጣም ነው የሚያምሩ። እሱ አያችሁታ። እጁን የሚዩት ይሄ ሲሽከረከር በጣም ሰፊ ነው። በጣም ማለት ከምነግራችሁ በላይ ሰፊ ነው። ስፋቱ በጣም ነው የሚያምረው። እጁም እንደምታዩት ነው። በጣም ነው የሚያምረው። እኔ በጣም ነው የወደድኩት እና እናንተም ደግሞ ግዙት። ምንም ጥርጥር የለውም። በጣም የሚያስመሰግን እቃ ነው። እንደምትወዱት አልጠራጠርም። እኔ ራሴ አንዱን ለአረፋዬ መግዛቴ አይቀርም። በጣም ነው የወደድኩት ይሄ ዶቼ መጥተናል መጥተናል እንደምታዩት ነው። ይሄኛው ከለር ደግሞ ወደ ቡኒ የሄደ ከለር ነው። ማሰር ለምትፈልጉ መገባችሁን እንደዚች ያርጋችሁ ሸብ ታረጉታላችሁ። ለቃ ንቅ ለምትፈልጉ ደግሞ ለቃችሁ ትለብሱታላችሁ። ት እ እንደዚህ ነው፣ ስፋቱን እዩት። ስትሽከረከር ደግሞ እንደዚህ ነው። አይ ካንቺ ውጭ የሚሽከረከር ስለሌለች አንቺ ብቻ ነሽ የምትሽከረከሪው። አታስቢ። ሽከረከር ነው ነው። በጣም ነው የሚያምረው። ጥቁር ለምትፈልጉ ሰዎች በጣም ነው የሚያምረው። ሰፊ ነው፣ በዛ ላይ እንደምታዩት ነው። ትንሽ አራስ ቤት የበላሁ ገንፎ የያዘችኝ እንጂ ሸፒ ነኝ እኮ ታውቃላችኋ። በጣም በጣም በጣም ሰፊ ነው። ስብንላ ከውስጥ የለበሰችው ያ አላህ ቅርብ ስል እንዴት እንደሚያምር። ጥቁር እንደዚህ ነው። ታየችሁት ታምሩ የወደድኩት እኔ ማዘስ ትችላላችሁ። ሃምሳ ሁለት ናት፣ ግን እጁ ለብቻው አጭር ነው። እንደ ትከሻ ለሌለው ሰው ነው የምትሆነው። እንደምታዩት ይሄ ደግሞ ከሌላው ለየት የሚያደርገው እጃቸው እዚህ ጋር በቁልፍ ነው የተሰራው። ጌጥ አለው እንደምታዩት ነው። በጣም ነው የሚያምረው። ስፋቱ እንደ ቅድሙ ነው። ዲዛይናቸው ብቻ ነው የሚለያየው ሌላ ነገሩ

ቅድም ስታቋርጪ አይቼሽ ነው። አምስት ደቂቃ ሆነ ብለሽ በቃ አላስለካሽም። ከዚህ በኋላ በጣም የደከመው ፊት እያየሁብሽ ነው። በቃ ከዚህ በኋላ አላስለካሽ እያ ከዛ ነው የምታወራው። አንቺ እኮ ድምፅ ማስገባትሽ አይቀርም። ላይቀር ነገር እኮ ነው የምትለፈልፍሽው። እሱን ታውቂያለሽ። በቃ እኔ ደግሞ አያስችለኝም ካላወራሁ እና አያስችለኝም እና እንደሷ ብሆን ብዬ አሰብኩ። ለዛ ነው እና ዝም ብዬሽ እንትን የምለው እንጂ ምንም አይነት የድካም ስሜት እንደሌለኝ እንድታውቂልኝ እፈልጋለሁ። ኦኬ። በጣም ወደ ነዋል። ቆንጆ ነው። አያችሁት? ባዲ ማሰሪያ አለው ይሄ ማሰሪያ አለው፣ ግን ያው እኔ ማሰሪያ አለው ብዙ ጊዜ ታውቃላችሁ፣ ቀጫጭኖች አስረው ነው የሚለብሱት። ይሄንን እንደኔ ደግሞ ትንሽ ገምቶ ያለው እንደዚህ ነው የሚያስረው። እንደዚህ አርጋችሁ ነው የምትለብሱት። mm ጥሩ ነው። እሱም መች ይከፋል? እያነሳዎች ነው። እዚሁ ካሜራው ላይ እዚሁ ቪዲዮ ላይ ማለት ነው። ቪዲዮው ላይ እዚሁ እያነሳዎች ነው። እቺ ደግሞ እንደምትያዝ ቀለል ያለች አብያ ናት። እነዚህ ቀለል ያሉ አብያዎች ለማንኛውም ለፕሮግራም፣ ለምን የትም ቦታ በቃ ለብሳችኋቸው የምትሄዱ ቅልል ያለች አብያ በጣም ቅልል በነገራችን ላይ ቁጥር እሰጠዋለሁኝ አንድ፣ ሁለት፣ ሶስት፣ አራት ብዬ ደረድርላችኋለሁ። ከዛ መሀል የአማራችሁን ሁለት ሶስት እያላችሁ አስቀምጡልኝ። አስተያየት መስጫውን ቀበላለሁ ማለት ነው። ከነዚህ መሀል እንግዲህ አንዱን ስፖንሰር እንደምታደርጉኝ አልጠራጠርም። ላረፋ ለምን ወልጃል ጠየቃችሁኝ ብዙዎቻችሁ ስለሆነ ላረፋ ግዙልኝ፣ ግዙልኝ፣ እንደ ግዙልኝ ታምራለች ቀይ ስለሆንሽ እኮ ነው። ጥቁር አሁን ሻርፕ ስትለብሽ የሚያምርብሽ። እነዚህ ሻርፖች ራሱ ያምራሉ። እላይ እንደዚህ ዓይነት ቅልል ያሉ አብያዎች በጣም ነው ደስ የሚሉኝ። እች ራሱ በጣም ነው ያማረችኝ፣ አምሯብኛለች፣ ቀላል ናት። ዲዛይኗን በጣም ነው የሚያምረው። በቃ ቅልጥፍ ያለች አብያ አንድ ሰፊ ናት፣ ሁለት ደግሞ ዲዛይናቸው ራሱ ቅልል ያለ የሚያምሩ አብያዎች ናቸው። እርግጠኛ ነኝ ከደረጃ ውስጥ በአንደኝነት የምታኖሩት የቱን እንደሆነ አላገም። ብቻ ግን ሁሉም ያምራል፣ እየወደድኳቸው ነው። ያሉኝን አብያዎች በሙሉ ነው የማሳያቸው። እናንተ ብቻ ለመግዛት ስልካችሁን አንሱ። ቴሌግራም ዋትሳፕ ላይ። ማዘር ትችላላችሁ በጥቁር ሲሆን፣ ያው እንግዲህ ይሄ ማለት ደግሞ በጥቁሩ ይሄ ነው። ያው እሷ ጋር እንዳታወዳደሩ፣ እሷ ሽንቃጣ ናት። የቅድሙ ከለር ሲልቨር አለው በጥቁር ለብሻ ያያችሁት ማለት ነው። ይሄ ሲልቨር ነው። እጅ ደግሞ እንደምንጫወት ቅልል ያለች ቆንጆ አባያ ናት። እችም የቤታችን አባያ በጣም ብዙ ነውእና የቱን አሳይቼ የቱን ማውለቅ እንዳለብኝ ያላ ይሄ ጋውን ነው። ከውስጥ ያለው ተደራቢ ነው ጋውን ነው። ከላይ የምትለብሱት በጣም ነው የወደድኩት። እንደምታዩት ነው። ያው ወዳችሁኛል፣ አልጠራጠርም እዘዙ።